ከቅርብ ወራት ወዲህ በትራንስፖርት ዘርፍ እየተለመዱ መጥተዋል። በዋጋ ደረጃቸውም ቢሆን በተመጣጣኝ ዋጋ መቅረብ ይዘዋል። በእርግጥ በአንድ ጊዜ ቻርጅ ረዘም ያሉ ኪሎ ሜትር ከሚጓዙ የምናውቃቸው የኤሌክትሪክ መኪኖች ውስጥ አለመመደባቸው ቁጭትን ቢፈጥርም ተወዳጅነታቸው ጨምሯል። ዛሬ በሀገራችን ኢትዮጵያ ውስጥ በስፋት እየተወደዱ የመጡትን በኤሌክትሪክ ኃይል የሚሰሩ የስራ ሚኒባስ ሃይሮፎችን ሙሉ የዋጋ ዝርዝር ይዘንላችሁ ቀርበናል። ሰላም፣ ጤና ይስጥልን። እየተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በብዛት እየተወደዱና እየተለመዱ የመጡትን በኤሌክትሪክ ኃይል የሚሰሩ ሀይሮፍ የስራ ሚኒባሶችን ሙሉ የዋጋ ዝርዝር ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ላይ እንግዲህ በቅርቡ የገባውን አዲሱን የኤሌክትሪክ ሀይሩፍ ፎቶን ቫን የሱንም መረጃ በዚህ ቪዲዮ አካትናል። እንዲሁም በሀገራችን ኢትዮጵያ የሚገጣጠሙትን ሀይሩፍ የስራ ሚኒባሶች በኤሌክትሪክ ኃይል የሚሰሩት አሁናዊ ዋጋቸው ስንት ነው የሚለውን እንዲሁም የሚጭኑት አቅምስ ምን ያክል ነው። በተጨማሪም ደግሞ እነዚህ ተሽከርካሪዎች አሁን ላይ ዋጋቸው ስንት ነው የሚለውን ሙሉ ዝርዝር ልናደርሳችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ መንግስት በቅርቡ እንግዲህ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን እያበረታታ ይገኛል። ሆኖም በሀገራችን ያለው የመኪና ገበያ እንግዲህ በኤሌክትሪክ ተሽከርካሪዎች ዙራ ተጧጡፏል። በዛሬው ፕሮግራማችን ላይ የብዙዎቻቸው ጥያቄ የሆኑትን እንግዲህ ሀይሩፍ የስራ ሚኒባስ በኤሌክትሪክ ኃይል የሚሰሩ አሁን ዋጋቸው ምን ያክል ነው የሚለውን መረጃ ይዤላችሁ ከመቅረቤ ባሻገር በቅርቡ እንግዲህ በሀገራችን ኢትዮጵያ በብዛት ለገበያ እየቀረበ የሚገኘው ለንግድ እንዲሁም ለሕዝብ ማመላለሻ ለድርጅትም ጭምር ማለት ነው አዲሱን የፉቶን ቫን መኪናን መረጃም አካትቻለሁ። እንግዲህ በሀገራችን ኢትዮጵያ እንደምታውቁት በላይነህ ክንዴ የሚገጣጥማቸው የተለያዩ አይነት የኤሌክትሪክ ተሽከርካሪዎች አሉ። ከነዚህም መካከል እንግዲህ በገላን እንዲሁም በደብረ ብርሃን ከሚገጣጠሙት የኤሌክትሪክ ሃይሮፎች መካከል እንግዲህ ሁላችሁም ወራትን ጠብቀን ወደ እናንተ እናደርሳለን። ታዲያ እነዚህ ተሽከርካሪዎች ትንሽ በጣም ብዙዎች እንግዲህ ቅር የሚሰኛቸው ነገር ቢኖር የሚጓዙት የኪሎ ሜትር መጠን ነው። በአንድ ፉል ቻርጅ እስከ 300 ኪሎ ሜትር መጓዛቸው በብዙዎች ዘንድ እንግዲህ ቁጭትን ቢፈጥርም ግን ተወዳጅነታቸው ጨምረዋል። እነዚህ ተሽከርካሪዎች ከዚህ በፊት የሰጠኋችሁ ዋጋ አለ። አሁን ላይ የቀረቡበት ዋጋ ማለትም ጥቅምት 2018 እየተጠሩ የሚገኙበት የዋጋ መረጃም እንግዲህ ደብረ ብርሃንም ሄዳችሁ መግዛት ትችላላችሁ። እዚሁ አዲስ አበባ ደግሞ ገላን አካባቢ የፋብሪካው አለ እዛ ቀርባችሁም መግዛት ትችላላችሁ። ዋጋቸው እንግዲህ ከ8 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። አንዳንድ ቦታ ቦታም እንግዲህ ወደ ደብረ ብርሃን አካባቢ ወደ 7 ሚሊዮን 500 ሺህ ብርም እንዳለ መረጃው ደርሶኛል። እነዚህ ተሽከርካሪዎች እንግዲህ የሚጭኑት የሰው ብዛት 15 ሰው ኩርታታ ቢሆንም ነገር ግን እስከ 23ና 22 ሰውም ቢጫኑ ምንም አይነት ማጨናነቅን የሚፈጥሩ ተሽከርካሪዎች አይደሉም ለማለት ያክል ወዳለሁ። ሌላው ከቅርብ ጊዜ ወዲህ እንግዲህ በመዲናችን አዲስ አበባ ላይ በስፋት ለህዝብም ለድርጅትም እንግዲህ እየተወደደ የመጣውን ፉቶን ቫን ባለ ሁለት አይነት ቀለም አማራጭ እንግዲህ ለገበያ ቀርበው ተመልክተናል። በሰማያዊ እንዲሁም በነጭ ከለር ለገበያ እየቀረቡ ሲሆን እነዚህ ተሽከርካሪዎች የሚጭኑት የሰው ብዛት እንግዲህ 14 ሰው የመጫን አቅም አላቸው። ነገር ግን እንደነገርኳችሁ በዚያኛውም ተሽከርካሪ ላይ እስከ 23 ይጭናል። ይህም እንግዲህ ሳያጨናንቅ እስከ 20 ሰው መጫን ይችላል። በአንድ ፉል ቻርጅ የዚህኛው ረዘም ያለ ኪሎ ሜትር መጓዝ የሚያስችለው ሲሆን እስከ 400 ኪሎ ሜትር መጓዝ ይችላል። ይህ ተሽከርካሪ ለየት የሚያደርገው ነገር ሰፋ ያለ ዳሽቦርድ ያለው ሲሆን ኢንፉቲን ባለ 7 ኢንች ስክሪን ተገጥሞለታል። መልቲፋንክሽናል መሪ የተገጠመለት ሲሆን በዚህ ተሽከርካሪ እንግዲህ ማኑዋል ትራንስሚሽን ሳይሆን በአውቶማቲክ ትራንስሚሽን ለገበያ አማራጭ በስፋት በመዲናችን አዲስ አበባ ላይ እንግዲህ በብዛት ይገኛሉ ማለት ነው። እነዚህም እንግዲህ ከ5 ሚሊዮን ብር ጀምሮ ለገበያና እየተሸጡ እንደሚገኙ መረጃዎች ይጠቁማሉ። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የሀይሩፍ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን አሁናዊ የጥቅምት ዋጋቸውን ሙሉ መረጃ ወደ እናንተ አድርሻለሁ። እንደሚታወቀው በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች በሀገራችን ኢትዮጵያ ዋጋቸው እጅግ በጣም እየወረደ ይመጥቷል በተለይ ለግል አገልግሎት የምንጠቀምባቸው ተሽከርካሪዎች ዋጋቸው እጅግ በከፍተኛ ሁኔታ እየወረደ ነው። የነዚህ ተሽከርካሪዎች የስራ ሚኒባሶች እንግዲህ ይቀንሳል ተብሎ ቢጠበቅም እስካሁን ያን ያክል ለውጥ የለውም። እንግዲህ ወደፊት ይቀንስ ይሆናል ብለን እንጠብቃለን። እኛ ዞሮ ዞሮ ያለውን መረጃ ወራችንን ጠብቀን ወደ እናንተ ማድረስ ነው። እንደሚታወቀው ሀይሩፍ እጅግ በጣም ተመራጭና ተወዳጅ የሆነ ተሽከርካሪ ነው። በነዳጅ የሚሰሩ ተሽከርካሪዎችስ አሁናዊ ዋጋቸው ስንት ነው የሚለውን ሙሉ መረጃ እንግዲህ የሀይሮፍን የአባዱላ፣ እንዲሁም ዲፎርዲ ዶልፊንና ፋይፌል ሚኒባስን፣ ዲፎርዲ አይናማው ሻርክ ከሳምንት በፊት የሰራሁት ሙሉ መረጃ አለ። ያላያችሁ ካላችሁ መለስ ብላችሁ መመልከት የምትችሉ ይሆናል። እንዲሁም የኮሜንት የመጀመሪያ ላይ እንግዲህ ሊንኩን አስቀምጥላችኋለሁኝ ዋሁናዊ ዋጋቸው ስንት ነው የሚለውን ገብታችሁ መመልከት የምትችሉ ይሆናል ብያለሁ። ሌላው በኤሌክትሪክ ተሽከርካሪዎች ዙሪያ እንግዲህ መጠንቀቅ የሚገባችው ነገር ምንድነው? በተለይ የኤሌክትሪክ መስመር ላይ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎች የተለያዩ አካባቢዎች ላይ እንግዲህ ሙሉ በሙሉ ሲቃጠሉ እየተመለከት ነው። ይህም የሚሆንበት ዋነኛው ምክንያት አንደኛ ከቻርጀራችን አጠቃቀም፣ ሁለተኛ ከራሳችንም አያያዝ እንግዲህ ከፍተኛ ጥንቃቄ ልናደርግ ይገባል። እንዲሁም በላቫጆ አካባቢ መኪናውን ለማሳጠብ ስንገባ ሙሉ በሙሉ እርግጠኛ መሆን አለባችሁ። የኤሌክትሪክ መስመር ላይ በፌስታል ወይንም በሆነ ነገር መሸፈን ይኖርባችኋል። ምክንያቱም እዚያ ውስጥ በሚረጨው ውሃ አማካኝነት ሙሉ መስመራችሁን ሊያቃጥልና መኪናችሁን ከጥቅም ውጭ ሊያደርግ ስለሚችልና ብዙዎችንም እያደረገ ስለሆነ ይህንን ጥንቃቄ ልታደርጉበት ይገባል። እንዲሁም ከቻርጀር ጋር ተያይዞ ኦሪጅናል የሆነ ቻርጀርን መጠቀም ይኖርባቸዋል። ከ85 በላይ ባታሳልፉት ይመረጣል። 0% በታች እንግዲህ መሆን የለበትም። ይህንን ይህን እንግዲህ ከግንዛቤ ውስጥ በማስገባት ማወቅ ይኖርባቸዋል። በዚህ በዚህ ጉዳይ እንግዲህ በኤሌክትሪክ መኪና ጉዳይ ምን መጠንቀቅ እንዳለባችሁ የሰራ ነው ቪዲዮ ላይ ዛሬ ወር አካባቢ ይመስለኛል መለስ ብላችሁ የኤሌክትሪክ መኪና መግዛት ለምትፈልጉና ለመግዛት ያሰባችሁ? እንዲሁም ያላችሁም ጭምር ብትመለከቱት መልካም ነው እንላለን። ዛሬ እንግዲህ ይዤላችሁ የቀረብኩት መረጃ ይህንን ይመስላል። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያ እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉያል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራመቱላህ።